ወመንፈስ ቅዱስ አህዶ አምላክ አሜን። እግዚአብሔር አምላክ ወዶና ፈቅዶ በዚህ በአውደ ምሕረት ተሰባሰባችሁ የእግዚአብሔር ቤተሰቦች፣ የእግዚአብሔር ቃል ለመስማት የመጣችሁ ምእመናን ወምእመናት፣ በወደደንና ባፈቀረን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ከረማችሁ? እንደምን እንደዚህ ሳደረሳችሁ። እግዚአብሔር አምላካችን የሰውነታችን ክፋት የኃጢአታችን ብዛት ሳይመለከት እንደ ቸርነቱ በዚህ ባውደ ምሕረቱ በምሕረት አደባባይ እየሰበሰበ ለዚህ ሰዓት ላደረሰን ለአባቶቻችን አምላክ ስሆ የተመሰገነ ይሁንልን። እንደ እግዚአብሔር መልካም ፈቃድ አጭር ደቂቃ ትምህርት ይሩንናል እኔ ቁሜ እንድማር ድማር እናንተ ደግሞ ቁጭ ብላችሁ እንድትማሩ የአባቶቻችን አምላክ ይፍቀድልን። በዚህ በውዳሴ ማርያም በረቡዕ ውዳሴ ማርያም ላይ፣ ዘወትር በምንጸልየው ጸሎት ላይ አንቲ ዘበአማን ደመና እንተ አስተርአየት ይዘለ ማየ ዝናም የሚለውን አንስተን ነው። ምን ማለት ነው? እናታችን ቅድስት ድንግል ማርያም ቅዱሳን አባቶቻችን እግዚአብሔር ምስጢሩን እንደገለጸላቸው መጠን አመስግነዋታል። ቅዱስ ኤፍሬም እግዚአብሔር ገልጾለት በመሰገናት ምስጋና ላይ የምናገኘው የእመቤታችን ምስጋና ነው። ይህም ማለት ማየ ዝናብን ቋጥረሽ የታየሽ የኤልያስ ደመና አንቺ ነሽ ብሎ ቅዱሴ እመቤታችን አመስግኗታል። ይህን ለሚታወቀው አባቶቻችን በምሳሌ ምሳሌ እያወጡ እናታችን ቅድስት ድንግል ማርያም አመስግኗታል። እኛም በዕለተ ልደቷ ተሰብስበን የእመቤታችን በዓል ሲሆን በ21 ተሰብስበን የምናመሰግነው ምስጋናና የምንማረው ትምህርት አባቶቻችን ከዘመሩት ዝማሬ አባቶቻችን ካስተማሩት ትምህርት የሚወጣ አይደለም። ስለዚህ ታዲያ ደመና እንደሚታወቀው ለምድር ልምላሄን የሚሰጥ ነው። ለምድር ተስፋ፣ ለሰው ተስፋ ነው ደመና። እመቤታችንም ለፍጥረቱ ተስፋ ናትና ቅዱሳን አባቶቻችን በደመና መስለው አመስግነዋታል፣ እናታችን ቅድስት ድንግል ማርያም እንግዲህ በትርጓሜው ላይ ሲያመሰጥረው የሰኔ የግንቦት ደመና ያይለለሽ የእውነተኛው የነሐሴ የሐምሌ ደመና አንቺ ነሽ አለ ቅዱስ የሰ ይሄን ደመና ። ይቺም ደመና እውነተኛዋ ደመና የኤልያስ ደመና አንቺ ነሽ ብለው አመስግነዋታል። አመስግነዋታል እንደሚታወቀው እናታችን ቅድስት ድንግል ማርያምን በደመናነት መስለው አመስጥረው እንዳያመሰግኗትና ትምህርት እንዴት እንደሰጡበት እንመለከታለን። ደመና ለምድር ተስፋ ናት ብያቸዋለሁ። ለኤልያስን ምክንያት ናት። ኤልያስ ከብሮባታል በዚህ በደመና ለዚህ ዘመን ለምናየው ልምላሜ፣ እኛን ለምንበላው ለምንጠጣው፣ መሬት አብቅሎ እንደ እግዚአብሔር ቸርነት እንድንመገብ የሚሆነን ይሄ የምድር በረከትን ስንመለከት ተደመና በደመና ያለ ደመና መሬት አይለመልምም፣ ዝናብ አይዘንብም። እግዚአብሔር አምላክ በደመና ዝናቡን ከውቅያኖስ ከተለዩ አህናዲያስ በደመና ጭኖ ወደ ላይ አውጥቶ ወደዚህ ዓለም ይምትነዋል። ደመና ሲስታይ እንደሚታወቀው ዝናብ ይጥላል። ደመና ከሌለ ግን ዝናብ አይጥልም። በዚህ በደመና ምክንያት ዝናብ ይጥላል፣ አትክልቶች ይለመልማሉ፣ ይዋባሉ፣ ያምራሉ። እመቤታችን እንደዚሁ ናት። ደመና በዚህ ምድር ላለነው፣ ለእንስሳው፣ ለሰው ሁሉ ምክንያት እንደሆነ ለእንስሳ የሚገኘውን ምግብ እንደምናገኝ ከመሬት ላይ እንደሚያበቅልልን እናታችን ቅድስት ድንግል ማርያም ደግሞ የሁላችንን ተስፋ ናት። እንደሚታወቀው በዚህ በመጽሐፈ ነገሥት ቀዳማዊ በምዕራፍ አስራ ሰባት ከቁጥር አንድ ላይ ጀምረን ስንመለከት የኤልያስን ታሪክ እናገኛለን። ደመናን ለኤልያስ ሰጥቶ የኤልያስ ደመና አንቺ ነሽ ብሎ እናታችን ቅድስት ድንግል ማርያም ለምሳሌ የመሰለ ኤልያስ ነቢየ እግዚአብሔር ነው። እግዚአብሔር የሚወደው የሚያከብረው ሰው ነው። ስለዚህ በዚህ በዚያም ዘመን ሰው ኃጢአት ሠራ፣ ሰርአወትን አለለበ ኃጢአት ሠራ ስምንት ዛሬ የምናየው ኃጢአት ነው። ደም ማፍሰስ፣ ሰውን መግደል፣ ነቢያትን ማሳደድ፣ አዎ ሃይማኖት እንዲጠፋ ማድረግ፣ ከዛ የተረገውን ደግሞ ጣዖት እንዲያመልኩ ማድረግ ነው። ይህ ኃጢአት ነው። ልብ በሉ። በመጽሐፈ ነገሥት ቀዳማዊ በምዕራፍ 17 ቁጥር አንድ ላይ ተጽፎ የምናገኘው ትምህርት ነው። በበለኪዳያ ስለዚህ ታዲያ በዚያም ዘመን ለሃይማኖታቸው ቀናኢ የሆኑ ነቢያት አሉ። እንደ ዛሬው እግዚአብሔርን የሚወዱ ነቢያት አሉ። ከእግዚአብሔር ጋር የሚነጋገሩ ነቢያት አሉ። የሚጸልዩ፣ ሃይማኖትን የሚጠብቁ የሚያስጠብቁ ነቢያት አሉ። ከነቢያት አሉ ነቢይ እግዚአብሔር ኤልያስ ነው። በዚህ ሰዓት የሚሰጠው ትምህርት ምንድነው? ይመላል ኃጢአት አትስሩ ነው። እግዚአብሔርን አታስቀይሙት ኃጢአት መስራት እግዚአብሔር ያስቀይመዋል ከእግዚአብሔር ጋር ያጣላል ከእግዚአብሔር የተጣላ ሰው ህይወት የለው ህይወት የለውም ሰው ከእግዚአብሔር ጋር ሲኖር ነው ህይወቱ የሚኖረው ስለዚህ በዛ ጊዜ የነበሩት ነገስታት ንጉሱ አክዓብ ነው ንግስቱ ኤልዛቤል ናት ነቢያትን ሥጋቸው ያስቆረጠች ያቃጠለች እግዚአብሔርን የበደለች እግዚአብሔር አንድ ነው። ስለዚህ ታዲያ ነቢዩ እግዚአብሔር ኤልያስ ምንድን ነው ያለው? ኃጢአት አትስሩ እግዚአብሔርናትወድብ ነቢያትን ከማሳደድ ከማቋሸሽ፣ ሌላውንም ሕዝብ በግቡ አስተምሯቸው፣ ወደ ጣዖት አትውሰዱ። እምቢ ብለዋል። እንግዲህ ምድራዊ ሥልጣን ያላቸው ሰዎች እግዚአብሔርን የማይቀበሉ ከሆነ ምድራዊ ነቢያትን ዛሬም፣ ሐዋርያትን ዛሬ ያሉትን አባቶቻችንን እንደዚሁ አይቀበሉም እንደሚታወቀው። ስለዚህ ታዲያ ሰው ኃጢአት ስትሰራ ኃጢአት አትስራ ብሎን ከነገር በኋላ መጨረሻ ላይ ወደ እግዚአብሔር ማመልከት ነው። እግዚአብሔር ሆይ የሀያላን አምላክ አለ ኤልያስ ጉልበት አለኝ የሚሉት አንተ ከእነሱ በላይ ነህና ዝናብ እንዳይዘንብ ከእንግዲህ በኋላ ይህን ዝናብ ዝጋ። የምትመግባቸው አንተ የምታኖራቸው አንተ። ስለዚህ አንተ ለ እየገደሉ አቅትን እየሰሩ አሉና ኃይልህን አሳይ ጌታ ሆይ፣ ከእንግዲህ ቀጥሎ በመሬት ላይ ፈጽሞ ዝናብ እንዳይዘንብ ብሎ ነቢዩ ኤልያስ ወደ እግዚአብሔር አመልክቷል እንግዲህ ጸሎት ይህ ነው። አባቶቻችን በብዙ የሚያሳድዷቸው ቢበዙም እግዚአብሔር ይጠብቃቸዋል እግዚአብሔር ቢሞቱም እንኳን ዋጋቸውን ይሰጣቸዋልና ይህ ኑሮች ጸልዮ ዝናብ ሳይዘንብ ቀረ በማን ጸሎት በኤልያስ ጸሎት ልብ በሉ በኤልያስ ጸሎት አያችሁ አባቶቻችን እምነታቸው እስከዚህ ድረስ የጠነከረ ነው ጸሎታቸው ሰማይን እስከሚለቡን ድረስ እስከዚህም ድረስ ነው። የእኛ ጸሎት የእኛ ጸሎት የት ድረስ ይዘርሳል? የምናየውን መከራ ያስቆምል ሊሆን እኛም ከተንኮል፣ ከክፋት፣ ከኃጢአት ርቀን ሰው የሚያውቀውን ሳይሆን እግዚአብሔር የሚያውቀውን ልብ ዘር ከተገኘ እግዚአብሔር ይሰማል።

እንዳይጣለው ለክፎች ይህና ተሸሸገ። እግዚአብሔር ይመና እኛን በክፉ ዘመን እግዚአብሔር ሸሽገናል። እግዚአብሔር ይህን የምናየውን መከራ እንድናመልጥ ያደርገናል። ሄዲ ተሸሸጋለ እግዚአብሔር ቸር አባት ነው። በወዳጆቹ ላይ የሚመጣውን ስለሚያውቅ ይህን ተሸሸግ ይሆናል ብሎታል። እግዚአብሔር አምላክ እኛን የምንሸሸግባት ቤተክርስቲያናችንን ከመከራ የምናልፍባትን ሃይማኖታችን ቤተክርስቲያናችንን እግዚአብሔር አምላክ እንዲጠብቅልን መልካም ፈቃድልን እሺ ብሎ በዛች ቦታ ተሸሸገ። እግዚአብሔር ሸሸገው የሚሸሸግበትን ቦታ ነገረው። ኮራ ትባላለች፣ ዮርዳኖስ ሲለፊት ናት። እዛች ቦታ ይልያለው። እኛም እግዚአብሔር የምንሸሸግባትን ቤተክርስቲያናችንን ሰሶናል። በመከራ ጊዜ የምንሸሸግባት መተን ለእግዚአብሔር

አባቶቻችን እንደዚህ ከችግር እንዲያወጣቸው እኛንም በረሃብ ጊዜ ከችግር ያወጣታል የምንሰራው ብዙ ነው ይመናል እንደ አባቶቻችን መጠንከር ያስፈልጋል እንደ አባቶቻችን ንብረት ያስፈልጋል ከዛም በኋላ ሶስት ዓመት በመድፈቅ ምን ሆነ ረሃብ ሆነ ይለው ሰው ኃጢአት ሲሰራ ይመናል ረሃብ ይሆናል ከላይ ዝናም ካልዘነበ መሬት ካላመቀለች ካላፈራች የሰው ልጅ ምን ዋጋ አለው ይህ ደግሞ የእግዚአብሔር ሥራ ብቻ ነው። ሶስት ዓመት ተመልተን በነብዩ በኤልያስ ምክንያት ዝናብ ሳይዘን እንቆይተዋል። ስለዚህ እግዚአብሔር ለሰው አዛኝ ነው፣ ይቅር ባይ ነው። እንደተቆጣ አይቀርም፣ ይገስሳል፣ ተግሳጽን ያሳያል። ካሳየ በኋላ ደግሞ የምንመለስበት መንገድ ይመራናል። እዛም በኋላ እግዚአብሔር ቸር ነው። ዝናብን የማዘንብነኝ ይቃለል መጨረሻ ላይ ዝናብን የማዘዝለኝና ከንጉሱ ጋር ልብ ተገናኛለሁ። ዝናብ የማዘዝ ነው። የሰው ዘር ማለቅ የለበትም ስለዚህ ተገናኛለሁ። ኤልያስና አክአብ ተገናኝተዋል ማለት ነው። እንግዲህ ሦስት ዓመት ተመንፈቅ እንደሚታወቀው የቆየ ዝናብ የቆየ ረሃብ አለ። ቀርሜሎስ ተራራ ላይ ወጣና አንገቱን ከጉልበቱ ሲገድቆ ጸሎት ጸለል እግዚአብሔር ዝናብ የሚያዘንለኝ ብሎታልና፣ ጸሎቱ ለእግዚአብሔር ጸል አባቶቻችን ሲጸልዩ ዝቅ ብለው ነው። አንተ ያለህበት ሰማይ በክብር የሚገለጠው እግዚአብሔር አምላካችን በሰማይ ያለ ስልፍ የሰማይ ቅፍታው አይተን ልዕልናውን ስለምንመሰክር ነውና አንተ ላለህበት ሰማይ ማየት አልቻልንም ሲሉ ዝቅ ቀርበው ይጸልያሉ።

በዛ ደመና ምክንያት እንደራቀ እንደተወገደ ይላል። እመቤታችንን ይላል እመቤታችንን የነበረ ርሃበ ነፍስ አረቃለ ይችላል። ምሳሌ ነው። አያችሁ አምስት ሺህ አምስት መቶ ዘመን የሰው ነፍስ ተርባ ነበር። ልብ በሉ። አዳም ከገነት ከወጣ በኋላ መድኃኒታችን ኢየሱስ ክርስቶስ መጥቶ የሰው ልጆች ምግበ ስጋ ምግበ ነፍስ ስካውን እንደሞ እስከሚሰጠን ሊቆጥ እስከዚህ አገልግል ድረስ እርሃብ ያለች ነበር። ልክ በእኔ ያዘበን ዝናብ ጠፍቶ እርሃብ እንደነበረ ነበረ ምክንያት አንድ ጊዜ ዝናብ ቢጠል ተትረፍቦ ቀርቦ ሰው ደስ ብሎት እንደተገኘ አምስት ሺ አምስት መቶ ዘበን የነበረ ውሃ በለስ በመሬታችን ምክንያት ጠገበ፣ ደስ ተሰኘ። የሰው ልጅ ከሲኦል ወጣ። የአዳም ልጆቹ ደስ ተሰኘን።

ምድር ያለ ገንዘብ አንደበቀቋች ውሃ እናገኝኝ ምድር አትለመልመኝ ቤታችን ቅድስት ድንግል ማርያም አባቶቻችን ሲያመሰግኗት፣ አዎ እናመሰግንሻለን የሚበላው የሚጠጣው አስገኝ ተችልናልና ይላል። እናታችን ቅድስት ድንግል ማርያምም በለሌቷ እየተሰበሰብ የምናመሰግናት በተለያየ መልኩ ምክንያት አድርገን የምናመሰግናት ረሃብ በነስ በእሷ ምን ነው ስለጠፋ ሰው ለሚበላው ለሚጠጣው ለሥጋ የሚሆነውን ሲያገኝ ደስ እንደሚሰይ እናታችን ቅድስት ድንግል ማርያም የዘላለም ህይወትን የምናገኝባት ምክንያት ናት። ያለሷ ምንም የለመለመ ህይወት የሚል ዝናም መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ ተወልዶ እሷ ከእሷ በነሳው ስጋ ነው ጠራኔው ላይ ወጥቶ አምስት ሺህ አንድ አምስት መቶ ዘመን የነበረውን ወርሃ አበሰዛ እርቆ ልጆች ብሎ የጠፋውን ንፈት በግ የፈለገባት ፈልጎ ባገኘው ጊዜ እግዚአብሔር አመላል እነሆ ደስ ይበላችሁ ብሎ እንደተናገረ በወንጌል ላይ የእኛ ህይወት የለመለመው እመቤታችን ነው። በደመናው ላይ አድሮ ዝናብ ወርዶ መሬት መሬትን እንደሚያለመልም ዛፎች መሬት እንደምታበት በመቤታችን ምክንያት የኛ ሄት ለምልሟል አብበዋል። ዛሬም ገነትን ኋላ መንግስተ ሰማያት እንድኖር ሱመናል። ያመነ የተጠመቀ ድናል ያላመነ ፍርድበታል ብሎ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ የተናገረው በመቤታችን የተፈጸመው ቃል ነው ያለ በመቤታችን ምክንያት ስጋው ደግሞ አልተገኘም። ስጋውን የምንጠጣውን ደግሞ የምንበላውን ስጋውን ያገኘ ነው ደመና ተብላ እመቤታችን ቅድስት ድንግል ማርያም በመጀመሪያ ጊዜ ኤልያስ ያየው ደመናዋን ነው። ከውቅያኖስ ውሃ ጠርቃ ስስ ወጣ ደመናዋ እንዳለው በመጀመሪያ ጊዜ ነቢያት እመቤታችን አየዋል። ደመናዋ ከታየች በኋላ ወዳው ለሰው ምግብ የሚያስገኘውን ዝናብ እንዳዘነበች እመቤታችንም ደግሞ ለሰው ሕይወት የሆነውን ኢየሱስ ክርስቶስን ፀንሳ ተገኘች፣ ታየች፣ ወለደች ለሰው ሕይወት የሚሆነው እውነተኛውን ምግብ እውነተኛውን መጠጥ አስገኘች ብለው አባቶቻችን በዚህ በውዳሴ ማርያም ትርጓሜ ላይ አራቀው አመስረው አመስግነዋታል አስተምረውባታል፣ ማለት ነው። ስለዚህ እኛ ግን ገና ቅዱስ ገብርኤል በዚህ በሉቃስ ወንጌል ምዕራፍ አንድ ሃያ ስድስት ላይ ደስ ይበልሽው ከማመስገኖች ሌላ ምንም አላለም እና እኛን በሰማይ እንደ መላእክቱ እንደነ ቅዱስ ገብርኤል ስለተደረገልን ነገር ሁሉ በምድር ደግሞ እንደ ቅዱሳኖቹ ሆነን እያመሰገናት ክብር እንድናገኝ የአባቶቻችን አምላክ ተቀበልናልና፣ ክብር ምስጋና ይግባው። ስብሐት ለእግዚአብሔር። ይቆይ።